አነጋጋሪው የቡድን ሰባት አባል ሀገራት ውሳኔ ምንድን ነው? ከቻይና እስከ ኢራን ከዩክሬን እስከ ሶሪያ ከሱዳን እስከ ሀይቲ የዳሰሰው ውሳኔ አስተላልፈዋል። ውሳኔው ምንድን ነው? በዚህ ውሳኔ ክፉኛ የተቆጣችው ቻይናስ ምን እያለች ነው? የአፍታ ደሰሳችን ነው። ቻናላችን ሰብስክራይብ በማድረግ ይከታተሉን። ባለፈው ሳምንት ላይ ነው የቡድን ሰባት አባል ሀገራት የውጭ ጉዳይ ሚኒስትሮቻቸው በካናዳ ኩቤክ ግዛት ተገናኝተው ሶስት ቀናት የፈጀ ዓመታዊ ስብሰባ አድርገው ነበር። ከስብሰባ በኋላ ዓለምን የዳሰሰ የጋራ አቋም መግለጫ ውሳኔ አስተላልፈዋል። ከስምንት አባል ሀገራት ወደ ሰባት የወረደው ይህ ቡድን በ2017 ራሽያ ከቡድኑ እንድትወጣ ከተደረገ በኋላ አሜሪካ፣ ዩናይትድ ኪንግደም፣ ጃፓን፣ እንግሊዝ፣ ፈረንሳይ፣ ጣሊያን፣ ጀርመን እንዲሁም የአውሮፓ ህብረት በከፍተኛ ልኡክ የሚወከሉበት ሆኖ

ሰነባብተዋል። ራሽያ ክሬምሊን ከዩክሬን ግዛቷ በመጠቅለሏ ምክንያት ከዚህ ቡድን ገለል ተደርጋለች። የአርቡ የቡድኑ መግለጫ ሩሲያ በዩክሬን የምታደርገው ጦርነት፣ ቻይና እንዲሁም በኢንዶ ፓሲፊክ ባላት ይገባኛል የተነሳ በደቡብና በምስራቅ ቻይና ባህር በምታደርጋቸው እንቅስቃሴዎች እንዲሁም ኢራንን ሽብርተኝነት በመደገፍ ሰሜን ኮሪያን የኒውክሌር መሳሪያ አረሮቿን ክምችት በማሳደጓ፣ ቬንዙዌላ እንዲሁም ሽብርተኝነት በመደገፏ በዲሞክራሲያዊነት እንዲሁም ሩዋንዳ እንዲሁም በ ሰኔም 23 የተሰኘው የዲሞክራቲክ ሪፐብሊክ ኮንጎ አማጽያን በመደገፍ ያወገዘ ትችቶችን የሰነዘረ ውሳኔ ያስተላለፈ ማስጠንቀቂያ ማስፈራሪያ ያዘለ መግለጫ አስተላልፈዋል የጋራ መግለጫው ታዲያ በሱዳን በደቡብ ሱዳን በሀይቲ የሚስተዋሉ አሁናዊ ሁኔታዎችን ያሳስቡናል በመካከለኛው ምስራቅ ሰላምና መረጋጋት ያገባናል እያኑ ነው የመጀመሪያው ውሳኔ በቻይና ይጀምራል ለመሆኑ ይህ ቻይና ያስቆጣው ውሳኔ ምንድ ነው ቻይና በኢንዶ ፓስፊክ አካባቢዎች እንዲሁም በተለይም በምስራቅና በደቡብ ቻይና ባህር እንዲሁም ታይዋን ስትሬን ያሉትን ነባራዊ ሁኔታዎች ለመቀየር የምታደርገው ህገወጥ፣ ጠብ አጫሪ፣ በኃይል አስገዳጅና አደገኛ ድርጊቶችን እናወግዛለን ሲል የቡድኑ የውጭ ጉዳይ ሚኒስትሮች በመግለጫዎችን አመላክተዋል። ቻይና በምስራቅ ቻይና ባህር ከቪየትናም ግዛት ይገባኛል መቆራቆስ ውስጥ አለች። ለበርካታ ዓመታትም ይህ የድንበርና የባህር ድንበር ጉዳዮችን በጀልባ አሳቾች ሳይቀር የእነዚህ ሁለት ሀገሮች የንግድ የጦር መርከቦች እንቅስቃሴ ስትቆጣጠር ተስተውላለች። የቻይና ጀልባዎች በፊሊፒንስና በቬትናም ጀልባዎችና መርከቦች ላይ የኃይል እገዳ ሲያደርጉ የሚፈጥሩ መፋጠጦች፣ እንዲሁም በርካታ የዓለም አቀፍ መገናኛ ብዙሃን አውታሮችን በዚህ ጉዳይ ሲዘግቡ ሰንብተዋል። መፋጠጡ በእነዚህ አገሮች አሳ አጥማጆች መርከቦች ሳይቀር ይስተዋላል። ከዚህ በከፋ ደግሞ ቻይና የግዛቷ አንድ አካል አድርጋ በምትወስዳትና ዓለምን የሚያተኩርባት ታይዋን ደሴት ዙሪያ የምታደርገው የጦር እንቅስቃሴ በምዕራብ ዓለም አገሮችን አይወደድላትም ብቻ ሳይሆን በትኩረት ይከታተሉታል። ደፍሮ ለታይዋን የአገርነት እውቅና የሰጠ ምዕራባዊ ሀገር ባይኖርም፣ በተለይም የቡድኑ ሰባት አባል ሀገራቶች በቻይናና በታይዋን ያለው ነባራዊ ሁኔታ እንዳይነካ ይሻል። ቻይና ደግሞ የጊዜ ጉዳይ እንጂ ታይዋንን መጠቅለላዋ እንደማይቀር በይፋ ካሳወቀች አልቦዘነችም። ለዚህ ደግሞ የቡድን ሰባት አባል ሀገራቶች የጋራ መግለጫ ሲያስቆጣ ተስተዋለ። ታዲያ የጋራ መግለጫው በዚህ ጉዳይ ምንድን ነው ያለው? በቅዳሜ ዕለት ውሳኔ ከተላለፈበት ከአንድ ቀን በኋላ በቅዳሜ ዕለት ጠንከር ያለ ውሳኔ እንዲሁም የመልስ ምት በካናዳ ባለው የኤምባሲዋ በኩል ያወጣችው መግለጫ ምንድን ነው? መግለጫው የተለመደውና ቸከውን የደገመው ሐቁን የቻይና አቋም ችላ ያለ እንዲሁም በቻይና የውስጥ ጉዳዮች ጣልቃ የገባና ቻይና በድፍረት ያጠለሸ ያለችው ቻይና፣ በመግለጫው የተካተቱ ክሶች በኦቢነት የተመሉ ተንኮል ያዘሉና ቻይናን ለመደፍጠጥ እንዲሁም ለማጥቃት ያለሙ በመሆናቸው በጽኑ እጠየፋችኋለሁ፣ እቃወማችኋለሁ ስትል የሰላ ምላሽ ሰጥታለች። ቻይና አምስት ትሪሊዮን ዶላር የሚጠጋ ዓለም አቀፍ ንግድ መዘዋወሪያ የሆነውን መላው ደቡብ ቻይና ባህር ይገባኛል ትላለች። አካባቢው በከፊል ይገባኛል የሚሉ ፊሊፒንስና ሌሎች አገሮች የሚያደርጉትን እንቅስቃሴ በቸልታ የምትመለከት እንዳልሆነና በባህሩ ላይ የሚስተዋሉ መቀራቆሶች እንዲሁም ማሳያ ናቸው ትላለች። የቡድን ሰባት አገራት ውሳኔ በዚህ አልበቃም። ኮታስ መካከለኛ ምስራቅን ይዳስሳል። የቡድን ሰባት አባል ሀገራት መግለጫ ጋዛ ውስጥ በሐማስ ተዘግተው የሚገኙ ታጋቾች በሙሉ እንዲለቀቁ፣ የሞቱ አስከሬናቸው ቤተሰቦቻቸው እንዲሰጡ ተጠይቀዋል። ወደ ጋዛ የሚላከው ሰብአዊ እርዳታ ያለአንዳች እንቅፋት ፍልስጤማውያን የሚደርስበት ሁኔታ እንዲፈጠር እንደሚሰሩ፣ ቋሚ የተኩስ አቁም እንዲደረግ እንደሚደግፉ በመግለጫ ውሳኔው አስተላልፈዋል። በጋዛ የሚኖሩ ፍልስጤማውያን ችግር እንዲፈቱ ለፖለቲካ መፍትሄ አጽንኦት እንደሚሰጡም ገልጸዋል። እንደ አሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት ከሆነም የቡድን ሰባት አባል ሀገራቶችን እስራኤል የተፈጸመባት ጥቃትን አብግዘዋል። በመግለጫው እንዳስታወቀው ከሆነ በጋዛ መጻኢ እጣ ፈንታ ሐማስ ምንም አይነት ተሳትፎ እንደማይኖረው ያመላክታል። በዶሃ እየተካሄደ የሚገኘው ሁለተኛ ዙር የተኩስ አቁም ድርድር ባለፈው ሳምንት ማብቂያ ላይ ያለ ውጤት ተበትነዋል። ትራምፕም አገራቸው ጋዛ መልሶ ለመገንባት የመካከለኛ ምስራቅ ሪቬራ ለማድረግ ከእስራኤል እንደምትረከብ የጋዛ ሕዝብ ደግሞ ወደ ግብፅ፣ ዮርዳኖስ እንዲሁም የመካከለኛ ምስራቅ አገሮች ከዚያም አልፎ በሶማሊያ ለማስፈር ውጥን እንዳላቸው መናገራቸው አይዘነጋም። ሆኖም ይህንን የአሜሪካ እቅድ የመካከለኛ ምስራቅ አገሮች ሆኑ ሶማሊያን ተቃውመውታል። የአረብ አገሮች የራሳቸው የጋዛ እቅድ ያወጡ ሲሆን በአሜሪካ ተቀባይነት እንዳላገኘ ግን ይታወቃል። የቡድን ሰባት አባል ሀገራት ውሳኔ በዚህ አላበቃም፣ ይልቅ በኢራንና ሱሪያም ሌላ ውሳኔ አስተላልፈዋል። መግለጫው እንደሚለው ከሆነ ኢራን የሁሉም ክልል ዊ አለመረጋጋት ምንጭ እንደሆነች ይጠቅሳል። ይህንን በመሆኑም ኢራን ኒኩለር ማበልጸግ ሆነ የኒኩለር መሳሪያን እንድትታጠቅ ሊፈቀድ አይገባም። ኢራን አቅጣጫ በመቀየር ለዲፕሎማሲና ግንኙነት ቅድሚያ ልትሰጥ ይገባል ባይ ናቸው። የውጭ ጉዳይ ሚኒስትሮቹ በመግለጫቸው በቅርቡ በሶሪያ የባህር ድንበር አካባቢዎች የታየው የአመፅ ድርጊት አውግዘዋል። የድርጊቱ ፈጻሚዎች ከተጠያቂነት እንዳያመልጡም አሳስበዋል። የሶሪያ የፖለቲካ ሂደት አካታች መሆን እንደሚኖርበት እንዲሁም የአሜሪካ የውጭ ጉዳይ ሚኒስትር መስሪያ ቤት ነው የገለጸው። የሶሪያ የጊዜያዊ አስተዳደር በሚመለከት ደግሞ ሌላ አዲስ ውሳኔ አስተላልፈዋል። የቡድን ሰባት አባል ሀገሮቹ መንግሥት በአገሪቱ የሚገኙ 193 አባል ሀገሮችን ካሉት የኬሚካል መስሪያዎችን እገዳ ድርጅት ጋር በትብብር እንዲሰራም አሳስበዋል። ይህ በዚህ እንዳለ በሳምንቱ መጨረሻ በኢራን እንደሚደገፉ የሚነገርላቸው ሁቲዎችን የአሜሪካን አውሮፕላን ተሸካሚ መርከብ እንዳጠቁ መግለጻቸው በሰፊው ተዘግበዋል። አሜሪካንም የዚህ ምላሽ የመን በሚገኙ የሁቲ ይዘታዎች ላይ ከባድ ጥቃት ማድረሷን አስታውቀዋል። የቡድን አባል አገሮቹ በሱዳን እየጦፈ የሚገኘው ውጊያ እንዲሁም የጾታዊ ጥቃት ጨምሮ የግፍ ድርጊቶችን አውግዘዋል። የሱዳን ተፋላሚዎችን ለንጹሐን ጥበቃ እንዲያደርጉ ግጭት እንዲያቆ ሲቆሙ የሰብአዊ እርዳታ ያለ እንቅፋት ይደርስ ዘንድ እንዲተባበሩ የውጭ አካላትም ከተፋላሚዎች ድጋፍ በማድረግ ግጭቱ ላይ ቤንዚን ከማርከፍከፍ እንዲቆጠቡ አሳስበዋል። ታዲያ በዚህ አላበቁም። ሃይቲ፣ ቬንዙዌላ፣ ዲሞክራቲክ ሪፐብሊክ ኮንጎም ዳስሰዋል። የዚህ ውሳኔ እንደሚከተለው ይነበባል። መግለጫው እንደሚለው ከሆነ በሃይቲ የተባበሰ የመጣው መንግስት ለመቆጣጠር ያለሙ ዘግናኝ ጥቃቶች ኮንነዋል። በቬንዙዌላ የመንግስት ፈላጭ ቆራጭነት እንዲያበቃ ዲሞክራሲም እንዲሰፍን ተማጽነዋል። በሞ ዲሞክራቲክ ሪፐብሊክ ኮንጎ የሚንቀሳቀሱ ኤም 23 የተባሉ ታጣቂዎች ይደግፋል በሚል የሩዋንዳ መንግስትም ተወቅሷል። የተከብራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።